ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ነው? ሁሉ ማን ነው? እኔ ጋ ሁሉ ሰላም። ፈጣሪ የተመሰገነ ይሁን። እንሆ እንግዲህ ደሞ ዛሬም እግዚአብሔር አርቶኝ እንግዲህ ሌላ ቪዲዮ ይዤ ከች ብያለሁ ማለት ነው። እንግዲህ ጉግል ማፕን እንግዲህ ተጠቅመን እንግዲህ በላፕቶፓችን እንዲሁም ደግሞ በዴስክቶፕ ኮምፒውተራችን እንግዲህ አማካይነት ላይ እንግዲህ የሚገኘውን የጉግል ማፕን እንግዲህ በመጠቀም የተለያዩ የጠፈር አካላትን እንግዲህ ማሰሳችንን እንግዲህ ቀጥለናል ማለት ነው እንግዲህ ከዚህ በፊት እንግዲህ ጉግል ማፕን ተጠቅመን እንግዲህ ስለ ምድራችን ስለ ጨረቃችን፣ እንዲሁም ደግሞ ስለ ዓለም አቀፉ የህዋ ምርምር ጣቢያ ወይ ደግሞ ኢንተርናሽናል ስፔስ ስቴሽን ስለሚባለው እንግዲህ ትልቁ የህዋ ላይ ተቋም እንግዲህ ከዚህ በፊት እንግዲህ መረጃዎችን አካፍያችሁ እንደነበረ እንግዲህ ታስታውሳላችሁ። እንግዲህ ዛሬም ደግሞ ከዛው እየቀጠለን እየቀጠለን እየራቀን እንሄዳለን ማለት ነው እንግዲህ ዛሬ እንግዲህ በተራ ደግሞ ዛሬ የምናየው እንግዲህ ማርስ ፕላኔትንና ደግሞ ወደ ሌሎችም ጊዜ ካለን እንግዲህ ወደ ሌሎች ጨረቃዎች እንግዲህ እንሄዳለን ማለት ነው። እንግዲህ በተለምዶ እንግዲህ በስርዓተ ፀሐይ ውስጥ እንግዲህ ከሚገኙ የጠፈር አካላት መካከል እንግዲህ ሁለት በሁለት ይከፈላሉ። እነዚህ የጠፈር አካላት እንግዲህ የመጀመሪያው እንግዲህ የውጭ ገጻቸው ጠጣሪ የሆኑ የውጭ ገጻቸው የሚዳሰስ የውጭ አካል ያላቸው የሮኪ የሆኑ ወይ ደግሞ በቀላሉ የሚዳሰሱ ሰው ሊቆምባቸው የውጫዊ ሰርፌስ ያላቸው ፕላኔቶች ወይ ደግሞ የጠፈር አካላት ቢሆኑ ሌሎቹ ደግሞ እንግዲህ የውጭ ገጻቸው ጠጣር ያልሆነ የውጭ ገጻቸው ጋዝ ከጋዝነት ካላቸው ድኖች ጋዝነት ካላቸው ነገሮች ከተሰሩ የውጭ ገዛቸው ጋዝ ከሆኑ ከሆኑ ማቴሪያሎች የተሰሩት ብለን በሁለት ከፍለን እናያቸዋለን። እንግዲህ በዚህኛው ውስጥ የሚካተቱት እንግዲህ በአብዛኛው የውጭ ገጻቸው ጠጣር ከሆኑት ፕላኔቶች ወይ ደግሞ ሌሎች የተፈራ አካላት መካከል ይጠቀሳሉ ማለት ነው። ማርስ እንግዲህ በስርዓተ ፀሐይ ውስጥ እንግዲህ ከምድራችን በመቀጠል እንግዲህ ቀጥሎ የምናገኛት ለፀሐይ ቅርቧ ፕላኔት ነች ማለት ነው። እንግዲህ ስለ ማርስ ፕላኔት ነው እንግዲህ በዚህ በዚህ ቪዲዮ መረጃዎችን ማካፈላቸው ከዛም እንግዲህ ጊዜ የሚኖረን ከሆነ እንግዲህ ወደ ሌላኛው ቪዲዮ የምናመራን የሚሆኑ ማለት ነው። አሁን ያለ ነው፣ ምድራችን ላይ ነው። በቀጥታውን ጉዞ ወደ ማርስ እናደርጋለን። ተከተሉ። መልካም ጉዞ ወደ ማርስ። ማርስ እንግዲህ ወደ እይታችን ገብታልናለች። እንግዲህ ዘሪድ ፕላኔት ወይ ቀዩ ፕላኔት ተብላ የምትጠራው እንግዲህ ማርስ እጅን ትመስላለች። እንግዲህ ከፊት ለፊታችን እንግዲህ ፀሐይ ትታያለች። ከማርስ ጀርባ ደግሞ እንግዲህ በተለምዶ እንግዲህ የ በስርዓተ ፀሐይ በስርዓተ ፀሐይ የሚገኝበት የሚልክዌይ ጋላክሲ እንግዲህ አንዱ ጥምዝ ወይ ደግሞ አንዱ ስፓይራል የሚባለው ይታያል ማለት ነው። ይሄ አንዱ የሚልክዌይ ጋላክሲ አንዱ ጥምዝ ነው። ሚልክዌይ ጋላክሲ እንግዲህ በዋናነት ወደ ሶስት የሚሆኑ ጥምዞች አሉት። ከነዛ ጥምዞች እንግዲህ የእኛ ስርዓተ ፀሐይ የሚገኝበት ጥምዙ ጥምዝ መሀል ላይ ይገኛል። ማንኛ የሚልክዌ ጋላክሲ እንግዲህ እሱን ሌላ ጊዜ በደንብ የምነግራቸው ይሆናል። ስለዛ ዝርዝር አልገባም። ይሄ ግን ባጭሩ የሚልክዌ ጋላክሲ አንዱ ክንድ ወይ ደግሞ አንዱ አርም ይባላል። ወይ ደግሞ አንዱ ጥምዝ ብለን ልንጠራው እንችላለን። እንግዲህ በተለምዶ እንግዲህ ይሄ ምድር ላይ ተሆኖ ይታያል። እንግዲህ ምድር ላይ ተሆኖ እንግዲህ አንድ አልፎ አልፎ የሚታይበት ወቅት አለ። በጣም ጨለማማ ከሆነ አካባቢ ላይ ዘሞስት ዳርክነስ ፕሌስ የሆነ ቦታ ላይ ሆነን እንግዲህ ይህንን ጥርት ባለመልኩ እንግዲህ ሰማይ ላይ ይህንን ማየት እንችላለን ማለት ነው። በእርግጥ ወቅቶች አሉት፣ ላይ ማይታየም የሚታይበት ወቅት አለ ማለት ነው። ይህንን ያህል እንግዲህ ስካልኳችሁ እንግዲህ አሁን ስለ ማርስ እንግዲህ አንዳንድ መረጃዎችን አካፍላችሁና ዛሬ ምናበቃ ነው የሚሆነው እንግዲህ ማርስ ፕላኔት እንግዲህ ዝጋ በሳይንቲስቶች እንግዲህ የተለያየ ስያሜ የተሰጧቸው እዚህ ጋ እንግዲህ ልክ እንደ ጂኦግራፊካል ሎኬሽን ቦታ የተሰጣቸው ቦታዎች አሉ ማለት ነው። እንግዲህ ማርስ አሁን ጉዞ ወደ ማርስ እያደረግን ነው። ማርስ እንትኑ ስሪዲ ስናደርገው ይሄ ጋደል ያደርጋል። እንግዲህ ማርስ ፕላኔትም ልክ ልክ እንደኛ ጨረቃ እንግዲህ በውጭ ገጿ ላይ እንግዲህ እንትኖች አሉ፣ ክሬተሮች አሉ። እነዚህ ክሬተሮች እንግዲህ በአስትሮይዶች አማካኝነት የተፈጠሩ ነው ማለት ነው። እንግዲህ በማርስ እና በጁፒተር መካከል እንግዲህ ባለ ሰፊ ስፍራ ቦታ ላይ እንግዲህ በሺዎች በሚሊዮን ምናልባትም በሚሊዮን የሚቆጠሩ አስትሮይዶች በዛ በመሃል እንግዲህ ፀሐይን በመዋር የሚዞሩ አስትሮይዶች አሉ ማለት ነው። እንግዲህ እነዚህ አልፎ አልፎ እንግዲህ በማርስ የስበት ኃይል እየተጠለፉ ማርስን እየመጡ ይገጫሉ ማለት ነው። በዚህም ግጭት ምክንያት ማርስ ላይ እንግዲህ ልክ እንደኛ ጨረቃ ብዙ ቦታው ላይ እንግዲህ እንደዚህ አይነት ጉድጓዶ ክሬተርስ ይባላሉ አሉ ማለት ነው። እንግዲህ ማርስ እንግዲህ የውጭ ገጿ ይሄን ይመስላል። እንዲህ አይነት የውጭ ገጽ ነው ያላት ማለት ነው። ዝም ብለን እያሽከረከረን እንሄዳለን። እንግዲህ በዋናነት እንግዲህ ለማየት ያህል እንግዲህ ከምናየው ፓርት የሰሜንና የደቡብ ዋልታውን የማርስን አካባቢ እናያለን። እንግዲህ ይሄኛው የሰሜን ዋልታ አካባቢው፣ የማርስ የሰሜን ዋልታ ይሄ ነው ማለት ነው። ማርስ በራሷ ላይ ስፒን የምታደርግበት ዋልታው ይሄ ነው፣ የሰሜን ዋልታው ይሄ ነው። እንግዲህ እንደምታዩት በዚህ በላይ የተከፋፈሉ የተከፋፈሉ ደረጃዎች የሚመስሉ ሎኬሽኖች አሉ ማለት ነው። የማርስ እንግዲህ ደግሞ የማርስ ደግሞ የእንትኑ የደቡብ ፖል ሶሪ፣ ሳውስ ፖል ወይ ደግሞ ደቡብ ዋልታው ደግሞ ይሄ ነው ማለት ነው። ከዛ ውጭ እንግዲህ ማርስ የውጭ ገጿን ለየት ለየት የሚሉ ቦታዎች እንግዲህ ለማየት ለማየት ይሄ ሜዳማ የሆነ ቦታ ላይ ነን ያልነውን። እጋ እንግዲህ እንደምታየ ውጭ ው ማርስ ትነ ማለት ነው። እንደዚህ እያደረጋችሁ እንግዲህ ማርስን እንደፈለጋችሁ ማየት ይችላላችሁ። ማርስ እንግዲህ በነገራችን ላይ በስራ ተፀሐይ ውስጥ ትልቁ ተራራ ያለው ራስዳ ኪሊማንጃሮ አይደለም፣ ነገር ግን ደግሞ በማርስ ላይ ነው የሚገኘው። ስሙ ለጊዜው ረስቸዋለው የሳው ኮሎምፖስ ኮሎምፖስ የሚባል ኦሎምፐስ የሚባል ትልቁ ተራራ በስርዓተ ፀሐይ ውስጥ የሚገኘው በማርስ ፕላኔት ላይ ነው የሚገኘው። የእኛን ትል በምድር ላይ ያለውን ትልቁን ተራራ ይሄ ራስ ዳሽን እላለሁ ሶሪ፣ ይሄ ኤቨረስት የሚባለውን እንግዲህ ትልቁን ተራራ እንግዲህ እሱ ሶስት እጥፍ የሚበልጥ ተራራ እንግዲህ በማርስ ላይ ይገኛል ማለት እንግዲህ። አይታችሁ እንደሆነ እዚህጋም ሆነ ሌላ ለየት ያለ ከለር ዝጋታ ያላችሁ ማርስ ፕላኔት ላይ ምን እንደሆነ አይታወቅም። ይሄ ውጪ ገጿ ላይ እንግዲህ ወይ የሰው ልጅ እዛ በሚሽን የተሰሩ ነገር ይሁን አይታወቅም። ዝጋም ጋር ያው እዚህ ጋር ብቻ የሆነ ለየት ለየት ያሉ ነገሮች ዝም ብላችሁ እንትን ባረጋችሁ ቁጥር ዝም ብላችሁ ባንቀሳቀሳችሁት ቁጥር እንግዲህ የሚታዩ የሚገራረሙ ነገሮች አሉ። እዚህ ጋር ደሞ ቤት የሚመሳሰሉ ነገሮች ራሱ ታያላችሁ ማለት ነው። ማርስ ፕላኔት ላይ የውጭ ገጿ ላይ የሚገራረሙ ነገሮች ነው የምታዩት። ዝም ብላችሁ ስክሮል ባረጋቸው ቁጥር፣ ያለኝን ጊዜ እንዳረሳ ታይሜ እያለቀ ነው። እንግዲህ ማርስ ፕላኔት እንግዲህ የውጭ ገጿን በዚህ መልኩ እንግዲህ እንደዚህ እያደረጋችሁ ማየት ትችላላችሁ። በጣም ነው የምትወዱት፣ በጣም ደስ ይላል። እዚህ ጋር ብዙ ክሬተሮች ይታያሉ ማለት ነው። ያው እነዚህ ጉድጓዶች ቅድም እንዳልኳችሁ እንግዲህ በአስትሮይዶች አማካኝነት አስትሮይዶች ከማርስ ጋር በሚያደርጉት ግጭት እንግዲህ በማርስ የውጭ ገጽ ላይ የሚፈጠሩ ናቸው። እዚጋ እንግዲህ ቅድም እንዳልኳቸው ሌላ ነገር እዚጋ እንግዲህ ወደ እይታችን መጥቷል። ይህም እንግዲህ ምንም ቢሆን አናውቀውም ዝም ብለን ከማየት ውጭ ይሄ ነው ይሄ ነው ብለን እንግዲህ ተገመጥ አንችልም ማለት ነው። ምክንያቱም እኛ ወደ እይታችን የመጣውን ነገር ብቻ ማየት ነው ማለት ነው የኛ ስራ። እንግዲህ ወደ ውስጥ ዝም ብላችሁ ዙም ባደረጋችሁት ቁጥር ከዚህም በላይ ብዙ ነገር ማየት ትችላላችሁ ማለት ነው። እንግዲህ ማርስን እና የማርስ ፕላኔትን በሚመለከት ላካፍላቸው እንግዲህ የፈለግኩትን አጠር ያለውን መረጃ እኔ በጣም የወደድኩትን እንዲያው በዛውም ላቀራቸው እያሰብኩትን መረጃ በዚህ መልኩ እንግዲህ አጋሪቻችኋለሁ ማለት ነው። እናንተ ደግሞ እንግዲህ እድሉን ብታገኙ እንግዲህ በዚህ መልኩ ማርስን፣ ሌሎችን እንግዲህ የውጭ ገዛቸው ጠጣር የሆኑ ፕላኔቶችንና ጨረቃዎችን በዚህ መልኩ እንግዲህ የሄዳችሁ እናንተ ማየት ትችላላችሁ። ስለነበረን ቆይታ በጣም በጣም አርግቻ አመሰግናለሁ። ባላችሁበት ቦታ የፈጣሪ አብሮነት የፈጣሪ ጥበቃና ገዛ ከእናንተ ጋር ይሁን። እወዳችኋለሁ። ባይ ባይ።